ኢትዮጵያ በታሪኳ ለውጭ ወራሪ ኃይል ነፃነቷን ሳታስደፍር የኖሮች ሀገር ስለመሆኗ የሀገር ውስጥም ሆነ የውጭ ሀገር ተመራማሪዎች ያረጋግጣሉ። ይሁን እንጂ በስልጣኔ ፈርቀዳጅ የሆነችው ሀገር ኢትዮጵያ ስልጣኔዋን ማስቀጠል እንዳልቻለች ዛሬም ድረስ የሚታይ ሀቅ ነው ይህ እንዴት ሊሆን ቻለ በስልጣኔ ፈርቀዳጅ የሆነችው ኢትዮጵያ ቀደምት ስልጣኔዋን ወደፊት ለመራመድ ለምን አልተጠቀመችበትም በኢኮኖሚ እድገቷስ ከሌሎች የዓለም ሀገራት ወደኋላ ለምን ቀረች የሚለው የብዙዎች ጥያቄ ነው ለመሆኑ ኢትዮጵያ ከዓለም ጋር እኩል መራመድ እንዴት ተሳናት? ለዚህ ዘርፈ ብዙ ምክንያቶች አሉ። የመጀመሪያውና መሰረታዊ ምክንያት ታሪካዊ ምክንያቶች አሉ። ከነዚህ ታሪካዊ ምክንያቶች ስንወስድ ለምሳሌ ሀገራችን ብዙ ጊዜ በጦርነት ያሳለፈችው ጊዜ አለ። ከአጎራባች ሀገራት፣ ከሌሎቹ ሀገራት ኢቨን የእርስ በርስ ጦርነት ወደኋላ እንድንቀር አድርጎናል። ሁለተኛው ፖለቲካዊ ጉዳይ ነው። ፖለቲካዊ ጉዳይ ኢትዮጵያ በፖለቲካ በተለይ ካለመገራት ሀገራት ተገላ የኖረች ሀገር ናት። ከቴክኖሎጂ ሪቀን መገኘት ከዲጂታላይዜሽን ሪቀን መገኘት ያን ፈጥነን ፈጥረን ኢቭን ሌሎቹን ተከትለን ቀድመን ማሄድ የምንችለውን እድል በተገቢው ተጠቅመን ጉልበታችን አንቀሳቅሰን መድረስ አለመቻላችን ከሌሎች አለማት ወደ ኋላ ወስዶ ነው። በመደመር መንግሥት እሳቤ አንዱ በፍጥነት እየተጓዘ ኢትዮጵያ በዝግታ የምትጓዝ ከሆነ በመካከል ያለው ፍጥነት እየሰፋ ይሄዳል የሚለው ይነሳል። ኢትዮጵያ ከዓለም ጋር ጎን ለጎን እየተጓዘች ነገር ግን ወደ ኋላ እየቀረችው በመንሸራተት ወይንም ከሌሎች ባነሰ ፍጥነት በመጓዟ ነው። ለዚህም መፍጠር፣ መፍጠን መፍጠንና መዝለል የሚሉ እሳቤዎች እንደ መፍትሄ ተቀምጠዋል። እንግዲህ መፍጠን፣ መፍጠርና ዝላይ በጣም መሰረታዊ ሀሳቦች ናቸው። ፈጠራ ኢንተርፕሪነርሽፕን ይፈልጋል። ፈጠራ ቴክኖሎጂን ይፈልጋል። ፈጠራ መሬት ላይ ካለው ፖሊሲና ስታንዳርዳይዜሽን ጋር አብሮ መዋህድን ይፈልጋል። ያን ኢንተግሬት ስናደርግ፣ ያን ሊንክ ስናደርግ፣ ያ ደግሞ በሁሉም ዘንድ እስከታች ባለው መዋቅር ወደ መሬት ስናወርድ የፈጠነውን ፈጠራን ወደ ፍጥነት በፍጥነት ያንን ወደ መተግበር የምንገባ ከሆነ ያ ፍጥነት ደግሞ አሻግሮ ለሌላ ለውጥ፣ ለሌላ እሳቤ፣ ለሌላ ኢኒሽቲቭ የሚቀይረን ስለሆነ በዛ መንገድ መሄድ እጅግ በጣም አስፈላጊ ነው የሚል እምነት አለኝ። ከሶስቱ እሳቤዎች ኢትዮጵያ አሁን ካለችበት የእድገት ደረጃ ከፍ እንድትልና ከዓለም ጋር እኩል እንድትራመድ መዝለል ግን ግድ ይላታል። ፈጣን ብቻ አይደለም። እንደገና ብዙ ሺህ ዓመት ትተውን የተጓዙ ሀገራት አሉ። የእኛ ኢኮኖሚ አሁን ባለው እድገት እያደገ ቢሄዱ እንኳን ከአንድ ሺህ ዓመት በኋላ ሌላው ቆሞ ቢጠብቀን ማን ደርስበት ሀገር አለ? ሌት አሜሪካን ሌትሴ ራሽያ ሌትሴ ቻይና። ስለዚህ ይሄንን ቁጭት ልንወጣ የምንችለው መፍጠራችን ብቻ አይደለም፣ መፍጠናችን ብቻ አይደለም። መዝለላችን ያንን ወደ ኋላ የቀረነበት የአንድ ሺህ የሁለት ሺህ መቶ ወደኋላ የቀረነበትን ቁጭት ልንወጣበት ልንመካበት የምንችለው በመዝለል እሳቤ ነው። ኢትዮጵያ ከአለም ወደኋላ ቀርታለች የሚለው ትርክት ለመቀየር ሁሉም ዜጋ ለሀገሬ ምን አበረከትኩ ማለትና በመፍጠር መፍጠንና መዝለል እሳቤ በቁጭት ሊሰራ እንደሚገባ ተመላክቷል ከሌሎች ሀገራት በብዙ ነገሮች ወደ ኋላ የቀረነበት ምክንያት ቁጭት ይፈጥርብሃል ምክንያቱም ሀብቱ ኖሮ ወጣት የሰው ኃይሉ ኖሮ እንደገና ደግሞ በመማር ላይ ያለ ትውልድ ኖሮ ለምን ወደ ኋላ ቀረን ከእኔ ምን ይጠበቃል ከትውልድ አሁን ካለው ወጣት ምን ይጠበቃል? ከማን ምን ይጠበቃል? የሚሉ ነገሮችን እያንዳንዱ ኢትዮጵያ በአእምሮ እያብሰለሰለ እያሰበ መሄድ ይጠበቅበታል። ይህ ሲሆን ሀገር በኢኮኖሚ ትበለጽጋለች፣ ሰላምና ደህንነት ይረጋገጣል፣ የተለያዩ ፖለቲካዊና ማህበራዊ ችግሮች ይቀረፋሉ። ታላቋ ሀገር ኢትዮጵያም ወደ ቀድሞ ሀያልነቷና ገናናነቷ ትመለሳለች።